ሰላም እንዴት ናችሁ? ቤተሰብ እኛ በጣም ደህና ነን። ዛሬ በጣም ልዩ ቀን ነው። እንደምታዩት ኬክ ምናምን አሰረተን ማሚ አለች፣ ዶስ አለች፣ እህቷ ሌላኛው እህቷ አለች ጀሞዝ እች ጋር እና ያው እንግዲህ ዛሬ ቤቢ ሻወሯን እንግዲህ ልናከብር እዚህ ተገኝተናል። እንግዲህ ያለ ነው ሆስፒታል ውስጥ ነው። ምን እንደሚፈጠር ምን እንዳለ እሷ ምንም የምታውቀው ነገር የለም፣ እና እንደውም ጠፋችሁ ምናምን ብላ አስር እየደወለች ነበር እና እስኪ ማለት ይሄንን ይመስላል። እህትዬው ምን ትጨምሪያለሽ? ምንድነው ይሄንን ይዘሽ መጣሽ? እስኪ የሆነ ነገር ያቸው ማዘር፣ ግን ያው መጀመሪያ አንቺ አውሪ፣ ማሚን አታጨናንቂያት፣ ከዛ ታወራለች። ልጃውሪ ሰላም ሰላም ውድና የተከበራችሁ የእማማ ጨቤ ቤት ፋሚሊ እንዴት ናችሁ? ደህና ናችሁ? ከስንት ጊዜ በኋላ ተገናኘን። በጣም ተጠፋፍተናል። ያው ሚዲያ ላይ ነው የጠፋሁት እንጂ አለሁ ከእሷ ጋር። እና እንደዚህ አልነበረም ያሰብነው፣ ቤቢ ሻወሯን ለማክበር በሰፊው ነበረ ግን ያው ያላህ ነገና፣ በታመመች እዚሁ ተኛች ማለት ነው። እና እሷ አታቅም፣ በትንሹ ሆድ እንዳይብሳት ያው የነበረችበት ሁኔታ ታውቃላችሁ ሁላችሁም እና ትንሽ ነገር ያስከፋታል ክሩ በተለይ ደግሞ እርጉዝ ስትሆኑ ውስጣችሁ የሚቀያየር ነገር አለ አይደለ ሆርሞን እና ሷ በጣም የሚያስጠላ ጊዜ ነው የሚያስጠላ ጊዜ ነበረ እያሳለፈችና በትንሹ በትንሹ አሁን መውለጇ ስለደረሰ አላህ ካለ አላህ በሰላም ይገላግልሽ የኔ እናት ዝም ብለን ኬክ አስርተን ምናምን ፊኛ አለን ምናምን እዛው ከታማሚዎች ጋር እንደሷም የሆኑ አብሮ የተኙ አሉ እና ዝም ብለን ሄደን በተኛችበት እናስደስታት ብለን ነው። ማዘር አሉ እና የማዘር ሀሳብ ነው ኛው አንተ ዝም ብለን እና ይሄ የልጃችን ውጤት ነው። ፆታውን ማንም አያውቅም እኔ ብቻ ነኝ የማውቀው። አልነግርህም። እሺ ማሚ የምታወሪው ነገር አለ? እኔ ምን አወራለሁ? እሱ አውርታ ጨረሰችው እኮ። እኔ ምንም ሳላወራ ጊዜ ሳሰጠኝ እሷ ጨረሰችው። እኔ ዛሬማ በቃ ይሄ ልጄ ልጅ ቤቢ ሻወር ልንሰራ በጣም ደስ ብሎኛል። እሷ ምንም የምታውቀው ታሪክ የለም። ሂደን ብቻ በድንገት ፋ ነው የምናረጋት። በተለይ ደግሞ ከእናንተ ጋር እንደዚህ በመሆኗ ምናምን አረረ እና በጣም በጣም ዛሬማ እኔ እንጃ ፊታችንን ሁላ ነው የምንቀባው። በደስታሽሙሩልኝ እናቴ። ወዳቸዋለሁ ሁላችንም ወዳቸዋለሁ። እ እንደው ፍዶስ እባላለሁ የእማማ ጨቤ አክስት ነኝ እና ዛሬ ቤቢ ሻወሯ ቀን በመሆኑ በጣም ደስ ብሎኛል። አጋጣሚ ነበር እኔም የመጣሁት እና አላ በሰላም ሁለት ያርግሽ። ሌላ የምለው ነገር የለኝም።

መፍታት አይቻልም። ጉድ እኳን ምንድን ነው ደግሞ? ምኑን አይታሽ? ምንም መፍታት አይቻልም። ምን ደግሞ ልታረግ

እጅሽን እንደዛው እሺ፣ እንደዛው እንዳታስቀምጪ፣ ምናምን እንደዛው ሆኖ የኔ ለምን አይቻልም? ዝም በይ ዝም በይ፣ ጨነቀኝ፣ ዝም በይ። እኔ መጥፎ ነገር ላደርግ ነው እኮ ቃን እ እስኩቲ እናቴ አለሽ፣ እሷን ነው የምታምኘው። እናትሽን ታምኛለሽ እ እኮ ለምን እንደዚህ ያደረግሽ? አንቺ ስለሽ አሁን ይሄን እንድታይ አልፈልግም ነበር። ወይኔ ይሄ ጥሩ አይደለም። ምን ደም ወይ ምንድነው ግዴታ እየፈታሽ አሁን ማለት ነው እ እ ይሄ ነገር እኔ አላቅልሽም ልብስሽ ሳይሰማ

እምነት ፈጣሪ አክብረልኝ እንዳከበራችሁኝ። ግን ችግር የለውም እና ምኞትሽን ላላችሁኝ ያው ሴት ልጅ ስላለኝ ወንድ ልጅ ቢኖረኝ ደስ ይለኝ። ግን ዋናው መጀመሪያ ጤነኛ ልጅ ይስጠኝ፣ ጾታ ምንም ነው። ግን ያው የሰው ልጅ ፍላጎት አይገደብም እና ወንድ ቢሆንልኝ ደስ ይለኛል።

9-9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9-9. 9. 9. 9. 9. 9. 9. 9. 9. 9. 9. 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9 9

እና ይቀመጣሉ እደግልኝ። አሁን ታማሚ ስላለ ሌላን ሰው መረበሽ ነው የሚሆንብን። የኛ ደስታ ከዚህ በላይ ይበቃናል። ቢሆንም አይ ስንት የተጨነቀ ይኖራል እና በቃ ከዚህ በላይ አይ፣ እኔ ፊቴ አላርጅክ አለ በቃ፣ ነው ነው ቤተሰብ እንግዲህ በጣም ደስ ብሎናል እንዳያችሁት፣ ሁላችንም ኤክሳይትድ ሆነን ነበር እና ወንድ ልጅ በመሆኑ ደግሞ ማለት ሁላችንም ማለት ምንም ኤክስፔክት ያደረግነው ነገር አልነበርም። እና ዛሬ ደስታ ቀን ነው ታማሚ ምናምን ያለንበትንም ቦታ ብንረብሽ ግን ደስተኞች ነው በጣም ደስ ብሏቸዋል። አባ ይ ለአንተ ሱ እግዚአብሔር ይማርሽ እግዚአብሔር ይማርሽ

ምናምን አንድ ልድገምሽ የማትመለሽ ይ ይህንን ይመስል ነበረ። ሆስፒታል ውስጥ ቢሆንም ትንሽ እንደውም ከውጭ ትንሽ የሆነ ስሜት አለዋ። እዚህ ሆስፒታል ውስጥ ሆነሽ የምታሳልፊው እና ውጭ ላይ ሆነሽ የምታሳልፉት ነገር ትንሽ እንትን ይላል። ወላሂ ግን ሀቂቃ እንደዚህ አልነበረም። ረጅም ነበር ያሰብ ነው። ያው ነገራቶች አልሆኑም። ሰው አልሐምዱሊላ። ይሄንን ስማን አየበት ወንድ በመሆኑ ምን ተሰማችሁ? ደስታ ደስታ። ወንድ በመሆኑ ምን ተሰማችሁ? ደስታ። በል ሆናል። እሺ ቀስ ትመለሽ ነገር እሺ፣ ማዘሯ ደስታ ደስ ብሎሻል። ሴትም ይሁን ወንድም ይሁን ሰላም ብቻ ትገላገል። እንደት ሰላም አለይኩም። አባልዬው አንተስ? እኔ ማንኛውም ልጅ የፈጣሪ ስጦታ ስለሆነ ወንድ ነበር የፈለከው? ዝም በል። አይደለም አይ፣ እኔ ልጅ ዋናው ጤነኛ ልጅ እንዲሆን ነው። ደስተኛ ነኝ። ግን በቃ ወንድ ደግሞ ሲሆን የማወር ደስተኛ ሆኛለሁ። አንቺ ህልምሽ ነው ወንድ ነበር የምፈልገው። ወንድ ብደግም ትለኝ ነበረ። ሳታረግዝም ወንድ ልጅ ቢኖረኝ ሴት ልጅ አለች፣ ወንድ ብደግም ምናምን ትለኝ ነበረ። አክስት ሴት ነበር ያልሽው? ሴት ነበር ያልኩት። ከምንም በላይ ጤነኛ ልጅ መውለድ ትልቅ ነገር ነው። ዋናው በሰላም አለ ሁለት ያርግሽ። ወንድ መሆኑም ደግሞ በጣም ደስ ብሎኛልዋና ሴት በዛ መሰለኝ፣ ምድር ላይ ሴት ብዛት የላትም። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። አብራችሁን ስለቆያችሁ ከልብ ከልብ እናመሰግናለን። አራስተኝታ ምናምን እስክትወጣ መቶ ስንት ሺ መቶ ሺ ያስገብታችሁ ሰርፕራይዝ አድርጉን። እናንተ ደግሞ በአዲሱ ልጅ እናንተም ሰርፕራይዝ አድርጉት። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛልን። እናንተ ለዚህ አውቃችሁ